ተነስተን ዘላለም መንግስቱ ነኝ። የአገራችን ወንጌላዊ ክርስትና ሲጠለፍና ሲደፈር፣ ሲቀየጥና ሲለወጥ፣ ሲሰበርና ሲበየድ፣ ሲሸረፍና ሲጎመድ፣ ታላላቆች የሚባሉ፣ መሪዎች የሚባሉ ለምን ዝም አሉ? ለምን አደብ ገዙ? ለምን ተባበሩ? ብለን ጠይቀን እናውቃለን? አባቶች የተባሉ፣ አንቱ የተባሉ፣ ለወንጌል ዋጋ ከፈሉ የተባሉ፣ ከፈልን ያሉ፣ የታሰሩና የተፈቱ የተባሉ፣ ታስረን ተፈታን ያሉ፣ በንጉሱ ዘመን እንዲህ ነበር፣ በደርግ ዘመን እንዲህ ነበር እያሉ የሚነግሩን፣ የጠራው ክርስትና የጠራው ወንጌላዊ ክርስትና እንዲህ ነበር፣ ክርስቶስን መምሰል እንዲህ ነበር እያሉ የነገሩን፣ ዛሬ ክርስትና ሲበከል ሲረክስ ለምን ዝም አሉ? ለምን አፋቸው ላይ ዝማም ኖረ? እንዴት አስቻላቸው? እንዴት ቻሉት? ወይም እንዴት ቻሉበት? ይህንን ቁማር እንዴት ቻሉበት? አንዳንዶች እንዲያውም በግልም ተጠይቀዋል። እናንተ እኮ ብትናገሩ ትደመጡ ነበር። አንተ እኮ በዚህ ጉዳይ ላይ ብትናገር ሰሚ ነበረህ፣ ትደመጣለህ፣ እባክህ አንድ በል የተባሉ ብዙ ናቸው። ግን መልሳቸው ዝምታ ነው። ዝምታ አዲሱ ትውልድ ያንን ወይም የቀድሞውን ትክክለኛ ክርስትና ወንጌላዊ ክርስትና ባያውቅ ይሆናል እነዚህ ወጣቶች ባያውቁ ይሆናል የተሳሳቱት እንበልና ያወቁትስ ያወቁት ምን አደረጉ ዝምታ ለምን ሰፈነ ዝምታው ለምን ገዘፈ ሲጀመር ሲጀመር ለምን ዝም አሉ ቀጥሎ ደግሞ ዝምታቸውን መስበር ስለምን አልቻሉም? ምክንያት አላቸው እነዚህ ሰዎች። በእኔ ግምት ለዚህ ዝምታቸው ምክንያቶች ናቸው የምላቸውን ጥቂት ዋና ዋና ነጥቦች አካፍላለሁ በዚህ ዝግጅት። አንደኛ ደንታቢስነት ወይም ግዴለሽነት። ዛሬ በጌታ ቤት የሚሆነው ነገር በወንጌላዊ ክርስትና ላይ የሚሆነው ነገር ምንም ደንታ የማይሰጣቸው ምንም ግድ የማይሰጣቸው ምንም ስሜት የማይሰማቸው ሰዎች አሉ። ይህ ደንታ ቢስነታቸው የሚያሳየው ምንድን ነው ቢባል፣ ቀድሞም በጤናማ ወንጌላዊ ክርስትና ውስጥ ሁኔታው ምቹ ሆኖላቸው ተገኙ እንጂ ባይሆኑም ኖሮ ምንም ግድ አይኖራቸውም ማለት ነው። እነዚህ ቤቱ ቢገማ ቢረክስ ምንም ስሜት የማይሰጣቸው ናቸው፣ ግድ የለሾች፣ ደንታቢሶች። ሁለተኛ፣ ፍርሃት ወይም ፈሪነት፣ ፈሪዎች መሆናቸው። ፍርሃት፣ አይነቱና ምንጩ ብዙ ነው። የሰው ፍርሃት ሊሆን ይችላል። የባለስልጣን ወይም የመንግስት ሊሆን ይችላል። ከወዳጆች የመገለል እና የመገፋት፣ ወደ ጎን የመደረግ ገሸሽ የመደረግ ፍርሃት ሊሆን ይችላል። ፈቃዴ ይነጠቅ ይሆን፣ መብቴን አጣ ይሆን የሚል ፍርሃት ሊሆን ይችላል። ሌላውን ማስቀየም የሚያመጣውን ጠንቅ መፍራት ሊሆን ይችላል። ሌሎችን ፍርሃቶች ሊኖሩ ይችላሉ። ብቻ ፍርሃት ሐሰተኞችን በካዮችን እያዩ ዝም የሚሉበት ምክንያት ነው። ፍርሃት ፍርሃት ዝም ያስብላል። ሶስተኛ ዝምተኝነት ወይም ራሱ ዝምታ የሚባለው ነገር ዝምታን መምረጥ ዝምታ ወርቅ ነው እንደሚሉት እንዳማረብኝ ሳልነካካ ማንንም ሳልነካ ማንንም ሳላስቀይም ባለሁበት አጥቢያ ልኖርበት፣ ስሜን ጠብቄ በተከበርኩበት ክብሬን ጠብቄ ልኖርበት፣ በመደገፍ የሚገኝ ጥቅምም ይቅርብኝ፣ በመንቀፍ የሚገኝ ጉዳትም ይቅርብኝ፣ ሁለቱም ይቅሩብኝ፣ ጎመን በጤና የሚሉ ናቸው፤ ዝምታን መራጮች ዝምተኞች። አራተኛ ጥቅመኝነት ወይም ጥቅመኞች ናቸው። ጥቅምን በተመለከተ ፍርሃት ባልኩበት አይነቱና ምንጩ ብዙ ነው እንዳልኩት፣ እዚህም እንደዚያ ነው። እዚህ አስፈራሪ የሆኑት ነገሮች እዚህ ደጓሚና አጉራሽ እና ጠቃሚ መሆናቸው አንዱ ገጽታ ነው። ለምሳሌ እዚህ አስፈራሪው ባለስልጣን ቢሆን፣ እዚህ ጠቃሚና ደጓሚው ያው ባለስልጣን ሊሆን ይችላል። እዚህ አስፈራሪው የመንግስት ክንፍ የሆነ መስሪያ ቤት ወይም እንደ ቆንስላ አይነቱ ቢሆን፣ እዚህ ጠቃሚው እርሱ ሊሆን ይችላል። እዚያ አስፈራሪው ግለሰብ ከሆነ እዚህ ጥቅም ሰጪው ያው ግለሰብ ሊሆን ይችላል። ጥቅም አለ። ሌላው የጥቅም ገጽታ የጥቅም መቅረት ገጽታ ነው። ብናገር፣ ብገስጽ፣ ብዘልፍ፣ ብቆጣ ጉዳት ሊደርስብኝ ይችላል። ጥቅም ሊቀርብኝ ይችላል። ከስራ ልባረር እችላለሁ። ከአገልግሎት ልታገድ እችላለሁ። እድሜ እየገፋ ነው። እንዴት እኖራለሁ? ከጡረታ እድሜ ማልፍ ያለው እንዴት እኖራለሁ? ለአገልግሎት ከመጋበዝ ልሰረዝ ይችላለሁ። እንዴት እኖራለሁ? ካልተጋበዝኩ የፍቅር ስጦታና ጥቅማ ጥቅም ይቀርብኛል። በተለይ አገልግሎት ግብዣው ውጭ አገር ከሆነ መናገር ለምን ጥንቅር ብሎ አይቀርም? አላደርገውም የሚል አይነት ጥቅም ፈላጊነት፣ ጥቅመኝነት፣ የጥቅመኝነት ጉዳይ ጥቅም ዝም ያሰኛል፣ አፍ ይዘጋል። አምስተኛ ማመንና መደገፍ ወይም ደጋፊነት አንዳንዶቹ ይህንን እየተጠለፈና እየተደፈረ ያለውን ወንጌላዊ ክርስትና የሚጠልፉት ሰዎች እነዚህ ሐሰተኞች ሰዎች ሐሰተኞች እንዳልሆኑና ትክክል እንደሆኑ ያምናሉ ያምናሉ አማኞች ናቸው ያምኗቸዋል ትክክለኞች ናቸው ብለው ወይም አዛኝ ወጋኝ ደጋፊዎች ናቸው። ይህንን እየሆነ ያለውን ትርምስ ቤተ ክርስቲያንን ወንጌላዊ ክርስትናን እያቆሸሸም እያሳሳቀ እየወሰደም ያለውን ማዕበልና ጎርፍ ይወዱታል፣ ይደግፉታል። ጋሽ በቄ በቀለ ወልደ ኪዳን ሐሰተኛ ነቢይ እዩ ጩፋን ሐሰተኛ ነው ማለት አይችልም። እንደርሱ ያሉትን ሲናፍቅና ሲጠብቅ ለዓመታት ኖሯል። ቄስ በሊና ሲቀባቸው የኖሩትን ሐሰተኛ ሰዎች፣ ሐሰተኛ ነቢያትና ሐሰተኛ ሐዋርያት ስተዋል አላለም። ያንን ለማለትም ዕድል ሳያገኝ ሄዷል። እነዚህ ሰዎች እነዚህን ሐሰተኞች የእግዚአብሔር ሰዎች እንደሆኑ ያምናሉ። ስለሚያምኑም ነው ሄደው የሚቀቧቸው። ስለሚያምኑም ነው ሄደው በመድረካቸው ላይ የሚያሸበርቁላቸው የሚያደምቁላቸው። ስለዚህ ይደግፏቸዋል። ዳዊት ሞላልኝ ሐሰተኛ ነቢይ በላይ ሽፈራውን የሐሰት ትንቢቶቹን እያየም እየሰማም ሐሰተኛ ነው ማለት አይችልም። የቀባው እርሱ ነዋ። ያምንበታላ። ያንን ጆግ ሙሉ ዘይት የደፋበት እርሱ ነዋ። ያምኑባቸዋል፣ ይሳሱላቸዋል፣ ይደግፏቸዋል። የአምስተኛው ነጥብ ነው ደጋፊነት። ስድስተኛ ጎራሽነት ነው። የጎረሱት ጉርሻ አላናግር ያላቸው ወይም ዝም ያሰኛቸው ሰዎች አሉ። የጎረሱት ጉርሻ አላናግር ያላቸው ይህኛው ከላይ ጥቅመኞች ካልኳቸው ጋር ይቀራረባል። ቢቀራረብም ግን የተለየ ነው። ሐሰተኞች ነቢያትና ሐዋርያት ሰው ይመርጡና ያንን ሰው ያጎርሱታል። የጎረሰ አፍ ደግሞ እንደሚታወቀው መናገር አይችልም። ጎርሶ መነፋነፍ እንጂ መናገር አይቻልም። በጎረሰ አፍ ሲናገሩ ወይ ትንታ ይይዛል፣ ወይም የበላ ነው ይንጠባጠባል፣ ለማየት ደስ አይልም። የበላ የሚያወራን ሰው ሐሰተኛ ነቢይ ሱራፌል ደምሴ ወደ ሆሳና ሄዶ በፈረንጆች 2017 እርሱም መርዙን በዘራ በሳምንቱ ነበር እዚያ የተገኘሁትና የቃለ ሕይወት አባቶች በተባሉት ጥቂት ሰዎች ዘንድ ያደረገው መሰሪ ስራ እንደሆነ ተመልክቻለሁ። በትኩስነቱ ነበር የሰማሁት። የቃለ ሕይወት አባቶች የተባሉት ጥቂት ሰዎችን መርጦ ይህ ሸንጋይ እነሱን ባርኩኝ ብሎ ተንበርክኮ ባርከውት በእጆቻቸው የሚሆኑ የሆኑ ነገሮች ያስጨብጧቸው፣ ሲባርኩት ሲመርቁት የሚያሳይ ቪዲዮ አውጥቶ ለቀቀ። ባርኩኝ መርቁኝ ሲል አጭበርባሪ አስልቶ ነው። እነዚያ መራቂዎች ወይ በጉርሻው ተደልለዋል ወይም የመጨረሻ የዋሆች ናቸው። የዋሆች ሳይሆኑ ሞኞች ናቸው። ኮንፈረንሱ ላይም ከፊት ተርታምቹ ወንበር ላይ አስቀምጧቸውም፣ ያም ታየ። የቃል ህይወት አብያተ ክርስቲያናት መሪዎች በጊዜው ወጣቶቻቸውን አትሂዱ ቢሉ ምን ዋጋ አለው? ማንስማቸው እንዴ፣ አባቶቻችን ነጋሽ እንትና እና አባባ እንትና የባረኩትን ሰው እኛ ምን ብለን ነው የምንቃወመው? ነበር ያሉትና ሄደው የተካፈሉት። አሁን እነዚያ አባቶች ሀሰተኛ ነቢ ሱራፌል ደምሴን ሀሰተኛ ነው ማለት ይችላሉ? አይችሉም። ጎርሰዋላ ጎርሰዋል። ሀሰተኛ ነቢ በላይ ሽፈራው ለቄስ አለሙ ሼጣ አዳራሹ ጋብዞ ከፊት አስቀምጦ ወደ መድረክ ጠርቶ መኪና ሸለመ። ይህንን ጉርሻ የጎረሰው የቄሱ አፍ በላይ ሽፈራው ሀሰተኛ ነው ብሎ መናገር ይችላል አይችልም? አይችልም። ሰርጉን ድል አድርጎ የደገሰለትን ወይም ለሰርጉ ወጪ መሸፈኛ ብሎ 150 ሺ 250 ሺ የሰጠውን ባለውለታ በሰርጉ ማግስት እንዴት ብሎ ነው ይህ ሀሰተኛ ነቢይ ይህ ሀሰተኛ ነቢይ አስተማሪ ነው፣ ከዚህ ህብረት ውስጥ መግባት የለበትም ወይም መውጣት አለበት የሚለው ይህ የአጉራሽ ነካሽ መሆን አይደለም እንዴ? ነው እኮ። ጎራሾች ይጎርሳሉ እንጂ አይተኩሱም። አጉራሾችም የሚያጎርሱት ዝም ለማሰኘት ነው። ጎራሽነት ዝም ያሰኛል። ጎራሽነት ዝም ያሰኛል። ሰባተኛው ማዕረግተኝነት ነው። ለማዕረግ ለስም ለክብር ተብሎ ዝም ማለት መጋቢ ወይም ፓስተር ስለተባሉ ያንን ሹመት ከነ ሙሉ ክብሩና ስልጣኑን ለመጠበቅ ሲባል ዝም ማለት ወይም ከተናገሩ የሚያገለግሏቸው እነዚያን ሰዎች እነዚያን ሐሰተኞች በዚያ ሰው ላይ ከተናገሩ ከሚያገለግሏቸው መካከል የሚያኮርፉ ስለሚኖሩ እነዚያን ላለማስቆጣት፣ ላለማስኮረፍ እነዚያ ካኮረፉና ከወጡ የሚቀር ነገር ስለሚኖር ላለማስኮረፍ፣ ላለማስቆጣት ዝም ማለት ለምን ለማዕረግ ለማዕረግ የዚህ ኮሌጅ ዲን ወይም ዲሬክተር የዚያ ሚኒስትሪ መስራች ወይም ሲኢኦ ወይም ፕሬዚደንት ስለሆንኩ ነገሩ ባይጥመኝም መናገሩ አይመጥነኝም፣ ነገሩ ባይጥመኝም መናገሩ አይመጥነኝም፣ አዛባ መዛቅ እኔን አይመጥንም አይመስለኝም ብሎ ዝም ማለት ራሳቸውን የከበረ ማማ ላይ አስቀምጦ ከዚህ ነገር በላይ ነን እኛ ብለው ራሳቸውን ስለሚቆልሉ ማዕረግተኞች ዝምታን ይመርጣሉ። አሳዛኙ ነገር ሐሰተኞቹ ሐሰተኛ መሆናቸውን ልባቸው እያወቀው እንደዚህ የሚያደርጉትንም የሚያብጠለጥሉ ደግሞ አሉ። እዚያ ማማ ላይ ስለተቀመጡ፣ እዚያ ቆጥ ላይ ስለወጡ፣ እዚያ ዙፋን ላይ ስለተቀመጡ፣ እዚያ ወንበር ላይ ስለተቀመጡ ሐሰተኞች መሆናቸውን እነዚህ ሰዎች እያወቁ ልባቸው እያወቀው ልቦናቸው እያወቀውም ነፍስያቸው እያወቀቸው እነዚህን የሚያደርጉትን ደግሞ የሚያጠለጥሉ የሚዘለዝሉ ዘልዛዮች አሉ። አንዳንዶቹ በአንድ ወቅት ያንን ማዕረጋቸውን ከመቀዳጀታቸው በፊት እነሱም ስለታም የሐሰተኞች ነቃፊዎች ሆነው ኖረው አሁን ቆጥ ላይ ሲወጡ ወንበር ጠባቂ ዙፋን ጠባቂ የራሳቸውን ወንበር የራሳቸውን ዙፋን ጠባቂ ይሆናሉ። ማዕረግተኝነት ዝም ያሰኛል፣ ዝም ያሰኛል። ስምንተኛዎቹ ገማልያላውያን ናቸው። እነዚህ ቀደም ሲል ዝምተኝነት ካልኳቸው ጋር ይቀራረባሉ፣ ግን የተለዩ ናቸው። እነዚህን ከነዚያ የተለየ የሚያደርጋቸው እንዲያው ዝም ማለት ሳይሆን፣ ፈርቶ ዝም ማለትም ሳይሆን፣ ጎርሶ ዝምታም ሳይሆን፣ አምኖ ዝምታም ሳይሆን፣ ጠርጥሮ ዝምታ መሆኑ ነው። ጠርጥሮ እርግጠኛ የአለመሆን ዝምታ ነው የገማልያላውያን ዝምታ። ይህ ነገር ከእግዚአብሔር ይሆን እንዴ? ምናልባት ከእግዚአብሔር ቢሆንስ? ከእግዚአብሔር ከሆነ ከእርሱ ጋር እንዳልጣላ ዝም ብል ይሻላል የሚሉ ናቸው። ገማልያል ያለውን በሐዋርያት ሥራ ምዕራፍ አምስት እናገኛለን። ከቁጥር 34 ጀምሮ ቴዎዳስ ተነስቶ አራት መቶ ሰዎችን አስተባብሮ ታላቅ ነኝ ያለ ጠፋ። የገሊላው ይሁዳ ብዙ ሰዎችን አስከትሎ ሸፈተ፣ ጠፋ። አሁንም እነዚህ ይጠፋሉ፣ ካልጠፉ የእግዚአብሔር ሰዎች ናቸው ማለት ነው። ከእግዚአብሔር ጋር ስትጣሉ ምናልባት እንዳትገኙ ነበር ብሎ የመከራቸው ይህ የሰውኛና የጥርጣሬ ምክር ነው። እንዲህ ያለው ጥርጣሬ ዝም ያሰኛል። ዘጠነኛውና የመጨረሻው መንግሥታውያን ዝምተኞች ናቸው። እነዚህ ከመንግስት መዋቅር ጋር የተቆራኙና በሙጫ የተጣበቁ ዝምተኞች ናቸው። ከኢትዮጵያ ወንጌላዊ ክርስትና ጠላፊዎች አንዱ መንግስት መሆኑን ከዚህ በፊት ገልጫለሁ። መንግስት ይህንን ያደረገው ቆንስላ የተባለ ጭራቅ ጭራቅ በመፍጠር ነው። ቆንስላ የምለው የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስልን ነው። እንግዲህ በቆንስላው በኩል ይሁን በግል ግንኙነቶች ይሁን በመሬትና በቦታና በሹመትና ሽልማት ጥቅማ ጥቅሞች ይሁን ቁርኝት ከኖረ ያንን ቁርኝት ለመጠበቅ ሲባል ዝምታም ይኖራል። ዝምታም ይኖራል። በዚህ ቁራኛ የተያዙ ሰዎች መናገር አይችሉም። ዝምታን ይለብሱታል እንደ ሸማ። ሐሰተኞችን ሐሰተኞች ናቸው ብሎ መናገር አይችሉም፣ አይችሉም። ከላይ ያየናቸው ዘጠኝ ምክንያቶች በእኔ መረዳት የደረስኩባቸው ምክንያቶች ናቸው። ከነዚህ የበዙና ከነዚህ የከፉም ምክንያቶች ሊኖሩ ይችላሉ። እንግዲህ የዝምታ ዝማም በአፋቸው የተጣደባቸው ሰዎች ምክንያቶቻቸው ከነዚህ አንዱ ወይም ጥቂቱ ሊሆኑ ይችላሉ። የዝምታ ዝማም ያልኩት አፋቸው የተያዘ በመሆኑ ነው። ዝማም ማለት የሚያበራዩ ከብቶች ሲያበራዩ ወይም ሲወቁ ያንን ነገር እንዳይበሉ የሚያበራዩትን ጤፍ ወይም ገብስ ወይም ስንዴ እንዳይበሉ አፋቸው ላይ የሚደረግ ወይም ጥጆች ከእናቶቻቸው ጋርም እየዋሉ እንዳይጠቡ የእናታቸውን ግት እንዳይነኩ አፋቸው ላይ የሚከደን መረብ ወይም የኬሻ ከረጢት ነው። እዚህ ሀገር አንዳንድ ተናካሽ ውሾችም ላይ ሲደረግ አይቻለሁ። ዝማም ለሰዎች ሲነገር፣ ለሰዎች ሲባል አፍ እንዳይናገር መዝጊያ ማለት ነው። ዝማም ዝም ማስባያ፣ ዝማም ዝም ማሰኛ ነው። ሰው ሁሉ ስለሚናገርበት ስለ እያንዳንዱ ነገር መልስ እንደሚሰጥ በቃሉ ተጽፏል። የዚህን ግልባጭ ነው እኔ የምለው ያለሁት። አሁን ሰዎች ስለሚናገሩት ብቻ ሳይሆን ስላልተናገሩበት ነገርም መልስ ይሰጣሉ። መናገር ሲኖርብን ስላልተናገርነው ነገርም እንጠየቃለን፣ መልስ እንሰጣለን። ሕሊናችን ሲጠይቅን፣ ለሕሊናችን መልስ እንሰጣለን። ሰዎች ሲጠይቁ፣ ለጠያቂዎች መልስ እንሰጣለን። ለእግዚአብሔርም መልስ እንሰጣለን። ታሪክም ይጠይቀናል። ለታሪክ መልስ መስጠት ግን አንችልም አንችልም። ምክንያቱም ታሪክ ታሪክ የሚሆነው ነገሩ ካለፈ በኋላ ነው። ይህ አሁን የምንነጋገርበት ነገር ይሄ አሁን የምናገርበት ታሪክም ታሪክ የሚሆነው ካለፈ በኋላ ነው። ለዚያ ታሪክ መልስ መስጠት አንችልም። ባንችልም ጥያቄው ግን እየተንቀዋለለ ይኖራል፣ እንደ ተጠየቀ ጥያቄ ሆኖ ይኖራል። ተገዶ ተጠይቆ መልስ ከመስጠት አስቀድሞ ዝም አለማለት እና መናገር አይሻልም? ለምን ዝም አልክ ተብሎ ተጠይቆ ለዝምታው መልስ ከመስጠት መናገርን ራሱን መናገር አይሻልም? ይሻላል።